አኳያ ፕሮፐርቲስ ለቤት ፈላጊዎች ትልቅ ዜና አለው። አኳያ ፕሮፐርቲስ ከዚህ ቀደም ካስረከበው ሳይት እንዲሁም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 በሚገባ ጠብቆ ባህልና ውጉን አስከብሮ የኖረ ሰው ነው። በሥራዎቹ ብዙ አድናቂዎችን አፍርቷል። ሀገሬ ተነካች ብሎ ያሰበ ጊዜም ቢሆን በሙያው በኪነጥበብ በኩል ድንቅ ንቅናቄ ማድረግ የቻለ ተወዳጅ ሰው ነው። ድምፃዊ ፋሲል ደሞዝ ነፍሴ እስኪጠፋም አደንቃታለሁ የሚላትን እውቅ ድምፃዊት ለመጀመሪያ ጊዜ ሲመለከት እንዳለቀሰ ይናገራል። የፍቅር ሕይወቱ እጅጉን ይለያል። ባለቤቱን በፍቅር ለማጥመድ የሄደበት መንገድም ይደንቃል። ለመሆኑ ፋሲል ደሞዝ ከልጅነቱ ጀምሮ ያሳለፋቸው የሕይወቱ ውጣ ውረዶችና መከራዎች ምንድን ናቸው? ሊረሸን ጫፍ ደርሶ በተአምር የተረፈበት አጋጣሚስ እንዴት ያለ ነው? የሚያደንቃትን ድምፃዊት ለመጀመሪያ ጊዜ ሲመለከት ያለቀሰበት ጊዜ እንዴት ነበረ? እቺ እውቅ ድምፃዊትስ ማን ናት? ከባለቤቱ ጋር ያሳለፏቸው የፍቅር ታሪኮች እንዴት ያሉ ናቸው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 የዛሬውን ልዩ መሰናዶ አስከትለን እናቀርባለን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ነኝ። እስከ መጨረሻው ከኛ ጋር ሁኑ። ፈረንሳይ ተወልዶ ፓሪስን ያላየ፣ ጎንደር ላይ ተወልዶ ወረታን ያላየ ፍጹም ሰው አይደለም ከህዝብ የተለየ ብሎ በግጥም ከሚገልጻት የጎንደሯ ውዷ ከተማ ወረታ ላይ እንደተወለደ ይገልጻል ድምፃዊ ፋሲል ደሞዝ። አባቱ አቶ ደሞዝ በልብስ ስፌትና በንግድ ሥራ ላይ ተሰማርተው የሚንቀሳቀሱ ብርቱ ሰው ነበሩ። ከሥራ ውለው ወደ ቤታቸው ሲገቡ ፋሲልን ጨምሮ ሌሎቹንም ልጆቻቸውን ሰብሰብ ያደርጉና የጎንደረኛ ዜማቸውን ያንቆረቁሩታል። ልጆቹም አብረው ይዘፍናሉ፣ ያጨበጭባሉ፣ እስክስታውንም ያቀልጣሉ። ተወዳጁ የባህል ድምፃዊ ፋሲል ደሞዝ በእንዲህ ያለ መንገድ ነበር አስተዳደጉ። ከጎን ትምህርቱን ይማራል። እጅግ ጨዋ፣ ታዋቂ፣ ፈገግታና ሳቅ የማይለዩት የብዙሃን የደስታ ምንጭም ነበረም። እሱም እንዳባቱ በሰፈር በመንደሩ የታወቀ ዘፋኝም ጭምር ሆነም። እንዲህ እንዲህ እያለ እስከ ስድስተኛ ክፍል ድረስ ትምህርቱን ተማረ። ከዚያ በኋላ ነበር እንግዲህ በይፋ ወደ ዘፈኑ ዓለም የተቀላቀለው። ድምፃዊት ሩት በቀለን ለመጀመሪያ ጊዜ ሲያገኛት ያለቀሰበት አጋጣሚ፣ እጅግ አስከፊ የሚባሉ ያለፈባቸውን የህይወት መስመሮች እስከ መረሸን የሚያደርሰው ክፉ አጋጣሚ እንዴት እንደተፈጠረም በዚያን ጊዜ የነበሩ ምጦቹንና ከዚያም ሁሉ መከራ የወጣበትን ሂደት በሙሉ የምንነግራችሁ ሲሆን ከዚያ በፊት ግን ከባለቤቱ ጋር የተገናኙበት አጋጣሚናም የተጣመሩበትን ምስጢር እንንገራችሁ። ፋሲል ደሞዝ እጅግ ደስ የሚያሰኘ ፍቅር ታሪክ ካላቸውና መልካም የትዳር ህይወትን ከመሰረቱ ድምፃውያን መካከልም ይመደባል። ፋሲል ያኔ የአዲስ አበባ ምሽት ክበብ ላይ ተቀጥሮ ልዩ ልዩ የሙዚቃ ስራዎችን ለአድናቂዎቹ እያደረሰ በነበረበት ዘመን ነበር ከባለቤቱ ጋር የተጣመረው። ትውውቃቸው በዚህ የሙዚቃ ስራ አማካኝነት ነበረም። እሱ በዘፋኝነት እሷ ደግሞ የራስ ቲያትር ድንቅ ባለሙያ በመሆን በተወዛዋዥነት ጥበባዊ ስራቸውን ያቀርቡ ነበር። ያኔ ነበር ተመለከታት በወቅቱ ሳላስበው ቀልብ ያረፈባት ይላል ፋሲል። ባለቤቱ ወይዘሮ መቅደስ ተወልዳ ያደገችው በአዲስ አበባ ከተማ ቄራ እየተባለ በሚጠራው መንደር መሆኑን ፋሲል በአንድ ቃለ መጠይቅ ላይ ተናግሯል። እንግዲህ ፋሲል ከጎንደር መጥቶ እሷም ከቄራ ብቅ ብላም የሙዚቃው ዓለም ውስጥ ሲርመሰመሱ ነበር የተዋወቁት። ፋሲል ሲናገር ያኔ ስትወዛወዝ ካስተዋልኳት በኋላም ወደ እጃት ነበር ይላል። ለመግባባትና ለመቀራረብ ብዙ ነገሮችን ያስብ ነበር። ስጦታ ገዝቶ ይሰጣትም ነበረ። ከሰጠዋ ስጦታዎች መካከል አንዱን አሁን ሳስበው ግርም ይለኛል በማለት ይገልጻል። ምንድነው ስጦታው ተብሎ ሲጠየቅ ጫማ እኮ ነው አንተዬ፣ እኔ ያን ጊዜው ታውቄም ጫማ ተገዝቶ የሚሰጥ መሰለኝ ሰጠዋት። ለሷ ብቻ መስሎ ነው ለጓደኛዋም ነው እንጂ አብራት ለምትወዛወዘው ጓደኛዋ ሲል በየዋህነት ሲናገር በሳቅ ጥርስ አያስከድንም ከመቅዲ ጋር ለመግባባት ሌላኛው ፈተና የሆነበት የከተሜው አነጋገር ለዛ ነበረ እሱ የገጠሩን ንግግር አልተውም እሷ ደግሞ የአዲስ አበባ ልጅ መሆኗ የገጠር ንግግሬን አትወደው ይሆናል ብሎም እንደ ልቡ በነፃነት ማውራት እንዳልቻል ያስታውሳል በዚህ ምክንያት ለረጅም ጊዜም ተቸግሮ ከቆየ በኋላ አንድ ቀን በድንገት ሲጨዋወቱ። የገጠሩን አነጋገር እንደምትወደውና እሱም እንደሚያምርበት ትነግሯለች። ከዚያ በኋላ ሐፍረቱ ተገፈፈለት። በነጻነት ያጫውታት ጀመር፣ እየተግባቡ መጡም። በመጨረሻም ለረጅም ጊዜ አፍኖት የቆየውን ፍቅሩን ገለጸላት። መቅዲም ገራገርነቱን፣ የዋህነቱንና ቅልቦናውን ወዳው ስለነበረም ፍቅሩን ተቀብላ ተዋሃዱ። ፋሲል ሲናገር እንዲህ ይላል እንዲያስንተባተብ ኖሬ በኋላም ማጀላ ያስገባሃት ኸረገኝ ሲል ደስታውን ይገልጻል። ቆይተው ወደ ጋብቻ መሩ፣ ቤት መሠረቱ፣ ልጅ ወለዱ፣ ፍቅራቸው እንዳበበ ዛሬም ቀጥሏል። ፋሲል ደሞዝ አስገራሚ የሕይወቱ ውጣ ውረዶችን አልፎ ለዚህ ዝናና ክብር የበቃ የባህል ድምፃዊ ነው። ቀደም ብለን እንደነገርናችሁ እስከ ስድስተኛ ክፍል ድረስ ትምህርቱን ከተማረ በኋላ ነበር ይፋዊ ወደሆነው ሆነው የሙዚቃው ዓለም የተቀላቀለው። ያኔ ዘመኑ የደርግ ጊዜ ስለነበር የባህል ኪነትን ተቀላቀለ። አባቱ አቶ ደሞዝ ግን ቅር ተሰኝተዋል። እሳቸው ቤታቸው ውስጥ ይዝፈኑ ይጫወቱ እንጂ ልጃቸው ፋሲልም ቢሆን ቤቱ ሲሆን ይደሰት ያንጎራጉር እንጂ እንደዚህ ይፋዊ በሆነ መልኩ ኪነትን ተቀላቅሎ ዘፋኝ እንዲሆን አይፈልጉም ነበርም። በዚህም የተነሳም ይገርፉት ነበር። ፋሲል ግን ለኪነት የነበረው ፍቅር ከፍ ያለ በመሆኑ መገረፉም አላስቆመውም ነበር። ይልቁንም ገፋበት። በልዩ ልዩ የሙዚቃ መሣሪያዎች ታጅቦ መድረክ ላይ ወጥቶ ሲዘፍን፣ ህዝቡ ሲደሰት፣ በሱ ሲዝናና ሲመለከት የበለጠ ፍቅሩ እየጨመረ መጣም። ደግነቱ ትምህርቱን አላቋረጠም። ከኪነቱ ጎን ለጎን ሰባተኛና ስምንተኛ ክፍልንም ተማረም አስከትሎም ከወረታ ከተማ ወጣ ብሎ በአዲስ ዘመን እስከ 12ኛ ክፍል ድረስም ገፋበት። ከዚያ በኋላ ጉዞው ወደ ጎንደር ከተማ ሆነ። ጎንደር ፖሊስ ኪነትን ተቀላቅሎ በወርሃዊ ደሞዝ እየሰራ የተወሰነ ጊዜያት ከቆየ በኋላም የሕይወቱ ከባዱ ፈተና ተጀመረም። ፋሲል ኤፍሬም ታምሩንና ሂሩት በቀለን እጅግ አብዝቶ የሚወድ ድምፃዊ ነው። በወቅቱ የነሱን ሙዚቃ በሰማሁ ጊዜ ልቤ አብሯቸው ጭልጥ ይላል በማለት ይገልጽ ነበር። ያኔ ፋሲል የፖሊስ ስልጠና እንዲወስድ ተፈልጓል። እሱ ግን ይሄ ሁሉ ነገር አልተገለጠለትም፣ አያውቅም። ስለዚህም በሌላ ዘዴ ወደ ስልጠናው የሚቀላቀልበትን መንገድ ያስቡ ነበር። ለኤፍሬምና ለሂሩት ያለውን ልዩ ፍቅር የተረዱት የፖሊስ አባላትም ወደ አዲስ አበባ ዙሪያ ለገዳዲ አካባቢ ተልኮ ከሚሳሳላት ድምፃዊት ሂሩት በቀለ ጋር በአንድ መድረክ ላይ እንዲዘፍን እንደተመቻቸለት ይነግሩታል። ያኔ ፋሲል በደስታ ጮቤ ረገጠም። ለገዳዲ እንደደረሰም እዚያም ያገኛቸውን ፖሊሶች ሂሩት የታለች ብሎ ጠየቀም። እነሱም በሳቅ ፍርስ ብለው ሊሞቱ ደረሱ። ግራ ተጋባ። እውነታው ግን ብዙም ሳይቆይ ተነገረው። በቃ ጸጉሩ በደረቁ ተላጨ። ለፖሊስ ሥልጠናም እንዲዘጋጅ ተነገረው። ፋሲል እጅጉን እያዘነ ሥልጠናውን ጀመረም። በእንዲህ ያለ መንገድ ከስድስት ወር በላይ ቆየም። ከዚያም ሥልጠናው ከመጠናቀቁ በፊት ቤተሰቦቻቸውን ጠይቀው እንዲመለሱ ተነገራቸው። ወደ ጎንደር ተላከም። ቀደም ብሎም የገባበት የጎንደር ፖሊስን ጠየቀም። ለምን እንዲህ ያደረጋችሁ ብሎ ሐሳቡን አቀረበ። አሁን ሥልጠናውን አጠናቆ ተመርቆ እንዲመለስ ከዚያም በጥሩ ደሞዝ የፖሊስ ኪነት ጋር በድምፃዊነት እንዲቀላቀል ቃል ገቡለት። ለኪሱ ገንዘብ ሰጥተው ወደ ሥልጠናው እንዲመለስ አደረጉ። ከጎንደር ወደ ለገዳዲ በሚወስደው ረጅም መንገድ እየተጓዘ ባህር ዳርን ተሻግሮ ደብረ ማርቆስ ከተማ ሲደርስ ሐሳቡን ቀየረና ከመኪናው ወረደ። ወደ ማርቆስ ፖሊስ ኪነት በመሄድ ተማሪ መሆኑን በማስረዳት በድምፃዊነት ተወዳድሮ እነሱ ጋር መቀጠል እንደሚፈልግ ነገራቸው። ከዚያም እነሱን ከተቀላቀለ በኋላ አንድ ሚስጥር ሲነገር ይሰማል። ያኛውን የፖሊስ አባልነት ደብቆ በዚህኛው የፖሊስ ኪነት ተቀላቅሎ የሚሰራ ሰው እንደ ካህዲ ስለሚቆጠር እስከ መረሸን የሚያደርስ ችግር እንደሚገጥመው ተነገረው። ያኔ ፋሲል የሚገባበት የሚሄድበት ጠፋው። በመጨረሻም በማርቆስ ፖሊስ ውስጥ የሚሰሩትን ኮማንደር እግራቸው ላይ በመውደቅ እውነታውን ሁሉ በመናገርናም በልጃቸው ስም በማስማል ከችግሩ እንዲያወጡት ለመናቸው። እሳቸውም በልጃቸው ስም ምንም የሚያደርጉ ሰው ስለነበሩም የትም እንዳይወጣ አስጠንቅቀውት ከችግሩ እንደሚያስወጡትም ቃል ገቡለት። ወዲያው የጎንደርና የማርቆስ ፖሊስ የእግር ኳስ ውድድር ለማድረግ ፋሲል ወዳለበት ካምፕ መጡም። ያኔ ቀድሞ ጎንደር ላይ የሚያውቁት ፖሊሶች ሲመለከቱት ከባዱ ነገር መጣም። ለስልጠና ወደ ለገዳዲ የላኩት ሰው እዚህኛው ካምፕ ሲያገኙት እንደ ትልቅ ካዲ በመቁጠራቸው ተረባርበው በመያዝ ይደበድቡት ጀመር። የጥፊና የጅዶ መዓትም ወረደበት። የስድብ ናዳም ተከታተለበት። አእምሮው ላይ ወደ ጎንደር ወስደው ይረሽኑታል የሚለው ወሬ ተመላለሰም። የሚገባበት ጠፋበት። በመጨረሻም በወቅቱ የማርቆስ ኪነት ውስጥ በኃላፊነት ይሰራ የነበረውን ድምፃዊ ጌትያን ላይ እግሩ ላይ በመውደቅ እባክን አድነኝ ብሎ ለመነው። ጌቴም ከማርቆስ ወደ አዲስ አበባ የሚሄድበትን የይለፍ ወረቀት በማዘጋጀት ይሰጠዋል። አስከትሎም የማርቆስ ኮማንደር ልጅ ሁኔታውን እየተመለከተች ታዝንለት ስለነበርም፣ ከዚያም ቦታም እንደምንም በዘዴ ታስወጣው ዘንድ ተማጸናት። እሷም እገዛውን አድርጋለት የይለፍ ደብዳቤውንም ተቀብሎም በዚያው በማርቆስ ካምፕ ውስጥ ለመድረክ ሥራ ከመጣው ድምፃዊ እያዩ ማን ያዘዋል ጋር ወደ አዲስ አበባ ተጓዘም። ከዚህ ሁሉ መከራና ጭንቀት አመልጦም ትንሽ እፎይ ማለት ጀመረም። ድምፃዊ እያዩ ማን ያዘዋል የምሽት ክበቦች ላይ ገብቶ እንዲሰራ አመቻቸለት። ቤቱም እንዲቀመጥም ፈቀደለት። የ300 ብር ደሞዝተኛ ሆነም። ፋሲል ከዚያ በኋላ ነበር ዓለሜን ማየት የጀመርኩት ሲል ይገልጻል። የሙዚቃውን ህይወት በይፋ ጀመረና ተቀላቀለ። ወደ ስኬት የሚወስደውን መንገድ በዚህ መልኩ ጀመረ። ያኔ ገና ጎንደር እያለ ድምጿን ሲሰማ የሚርበተበትላትን ድምፃዊት ሂሩት በቀለን አዲስ አበባ በመጣ ጊዜም ሊያገኛት ይፈልግ ነበረም። ከዚያም አልፎም አብሯት ለመስራትም ይመኝ ነበር። አንድ ቀን እንዲህ ሆነ። ሂሩት በአንድ መድረክ ላይ የሙዚቃ ስራዋን እያቀረበች ባለችበት ጊዜ በስፍራው ፋሲል ተገኝቶ ነበር። ወደ ህዝቡ ብቅ ብላ ሲመለከት ሰውነቱ ተርበተበተም። እሷን መውደዴ እንደ ልክፍት ነው የሚለው ፋሲል ያን ቀን ያየኋት ጊዜም አለቀስኩ ሲል ይናገራል። ወደ መድረኩ አቅንቶም ሽልማት ሸልሟት ወረደ። ከዚያም ያለፈ ግን እሷን በወጉ ያስተዋወቀውም ሆነ ያገናኘው ሰው የለም። በዚህ መጠንም እንደሚያደንቃትም ለመግለጽ እድሉን ሳያገኝ ነው እሷም በህይወት ያለፈችው። ፋሲል ደሞዝ እንዲህ እንዲህ ያለም ራሱን ካበቃና ካሳደገ በኋላም የተለያዩ ነጠላ ሙዚቃዎችንና ካሴቶችን በማውጣት በህዝቡ ዘንድ መታወቅ ጀመረ። ከዚያ በኋላ ግን ሀገር ችግር ውስጥ ገባች፣ ተከዳች እየተባለ በሚወራበት በዚያ ጊዜም ሁሉን ደፍሮ አረሱት የሚል ሙዚቃ በማውጣቱም ለህዝቡ ለሀገሩም ድምጽ ለመሆን ችሏል። እሱ ግን ብዙ መከራና ችግር ገጥሞታን፣ በዚህ ምክንያት በእስር በድብደባና በተለያዩ ችግሮች ውስጥ እንዲያልፍ ግድ ሆነም። ፋሲል ሀገር ወዳድ ነው፣ እጅጉን ኢትዮጵያን የሚወድ ሰው ለዚያም ነው እንግዲህ የመጣውን ችግር ሁሉ ተቋቁሞም ስለ ኢትዮጵያ ድምጽ ለመሆን ሙከራ ሲያደርግ የቆየው ለብዙ ጊዜያት ማለት ነው። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በእንዲህ ያለ መንገድ እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮ ጠየቅናችሁ። ዛሬ የፋሲል ደሞዝን የህይወት ጉዞ በማንሳት የፍቅር ታሪኩን የትዳር ህይወቱን፣ የሚዳስስ እንዲህ አለ መረጃና ዝግጅት ነው ያቀርብንላችሁ። የመሰናዶ አዘጋጅና አቅራቢ ጌታቸው በላይ ነኝ። በሚቀጥለው በሌሎች መሰናዶዎች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።